ሳይንስ እና ኢንፎርሜሽን ቴክኖሎጂ ቢሮ ጋር በጋራ በመተባበር ለህዝቡ በተለያየ መንገድ አገልግሎት የሚሰጡ ማህበራዊ ድረገጽ እና ዕለታዊ የነዳጅ መረጃ መመዝገቢያ እና መቆጣጠሪያ ሲስተም ርክክብ አድርገዋል። በርክክቡ ወቅትም የማዕከላዊ ኢትዮጵያ ክልል ንግድና ገበያ ልማት ቢሮ ኃላፊ አማካሪ አቶ መሐመድ ኑር ሳሊያ አሁናዊ በነዳጅ ማደያ አካባቢ የሚታዩ ችግሮችን ሊቀርፍ የሚችል ሲስተም ስለመሆኑ ነው የተናገሩት። ወቅቱን በሚመጥን በዘመና መንገድ ከነዳጅ ጋር ተያይዞ ያሉ ስርቆቶችን፣ ሌብነቶችን፣ የማጭበርበር፣ የስወራ፣ የኮንትሮባንድ እንቅስቃሴዎችን ለመከላከል ሁነኛ መሳሪያ ነው። በ89 ማዳዎች አሉ። በ89 ማደያዎች ከነዳጅ አቅራቢ ድርጅቶች ከካምፓኒዎች ጋር ውል ተዋውሎ ለህዝቡ ያቀርባሉ፣ ተደራሽ ያደርጋሉ። በእንደዚህ የአቅርቦት ሰንሰለት ላይ ሂደቱ ላይ ቀደም ብለን እንደገመገም ነው። ሌብነቶች አሉ፣ ሲወራዎች አሉ፣ ማጭበርበሮች አሉ፣ ወደ ውጭ ሀገር ይሸኛል። በክልሉ ከቅርብ ዓመታት ወዲህ በነዳጅ ማደያ አካባቢ የሚስተዋሉ ብልሹ አሰራሮችን ለመቅረፍ ነዳጅ ማደያ የሚገኝባቸው መዋቅሮች የሲስተሙን አተገባበር በተመለከተ በቂ እውቀትና ግንዛቤ በመፍጠር ሰው ሰራሽ እጥረትን መከላከል እንደሚቻል ነው አማካሪው የገለጹት። ኦንላይን መቆጣጠሪያ ሲስቴም እንዲያለሙ ከሳይንስና ቴክኖሎጂ ጋር በተነጋገርነው መሰረት ዛሬ ርክክብ አድርገናል። በዚህ መሰረት በአጭር ቀናት ውስጥ ቢሮ ላሉ ባለሙያዎችና በየደረጃ በዞን በወረዳ በቀበሌ ደረጃ ማደያዎች ባሉበት ያለው መዋቅር በሲስቴሙ ላይ በቂ ግንዛቤና እውቀት ክህሎት እንዲኖረው በማድረግ በሲስቴሙ ላይ መረጃዎችን ኦንላይን እንዲመዘገቡ በማድረግ ታሳቢ በማድረግ ነው እንዲለማ የተደረገው። በክልሉ ከሚገኙ 89 የነዳጅ ማደያዎች መካከል አብዛኛው ማደያዎች ለህዝቡ ስርዓት ባለው መልኩ አገልግሎት የሚሰጡ ቢሆንም ጥቂት የሚባሉ ባለሀብቶች የሌሎችን ስም ማጥፋት እንደሌለባቸው ነው የቢሮ ኃላፊ አማካሪ ያሳሰቡት። ማደያ ባለቤቶች በገቡት ቃል መሰረት፣ በተዋሉት ውል መሰረት መንግስት በከፍተኛ ድጎማ የሚያመጣውን ሀብት ለአገር ለህዝብ እንዲውል ማድረግ ነው። በዚህ ትብብር ማድረግ አለባቸው። ንግድና ገበያ ልማት ቢሮ ለክልሉ ህዝብ የሚሰጠውን አገልግሎት በአጠቃላይ መረጃዎችንና ሌሎችንም ጨምሮ በያለበት ቦታ ለማሳወቅ የሚረዳ የማህበራዊ ድረገጽ አልምቶ ማስረከቡ ነው የማዕከላዊ ኢትዮጵያ ክልል ሳይንስና ኢንፎርሜሽን ቴክኖሎጂ ምክትል የቢሮ ኃላፊ አቶ ከበደ ሻሜቦ የተናገሩት። ንግድና ገበያ ልማት ቢሮው የሚሰጠውን አገልግሎቶችን ለተገልጋዮች ባሉበት ቦታ ሆነው የሚፈልጉትን መረጃ እንዲያገኙ የመጀመሪያው የኢንፎርሜሽናል ዌብሳይት የሚባለውን ድረ ገጽ ነው ያለመንላቸው እና ይሄ ድረ ገጽ ሙሉውን የተቋሙን ኃላፊነትና ተግባር ራዕይ ጭምር የያዘ ነው። ያ ብቻ አይደለም። ተገልጋይ ባለበት ቦታ ሆኖ ከተቋሙ መረጃ መውሰድ በሚያስፈልግበት ጊዜ ከዛ እንዲወስድ አጋዥ ነው። ሁለተኛው ዕለታዊ የነዳጅ ማደያ መረጃ አያያዝና መቆጣጠሪያ ሲስተም መተግበሪያ ፕላትፎርም ለክልሉ ንግድና ገበያ ልማት ቢሮ የሚሰጠው ፋይዳ የጎላ በመሆኑና በዘርፉ የሚታየው ሰው ሰራሽ ሌብነትን መከላከል የሚቻል መተግበሪያ አልምቶ እንዳስረከበ ነው የሳይንስና ኢንፎርሜሽን ቴክኖሎጂ ቢሮ ያስታወቀውም ነዳጅ መቆጣጠሪያ ሲስተም ነው ይህ ሲስተም በእለቱ በማደያ ላይ የነበረው አዲስ የገባው የተቀደው ይህን ልዩነትን ቀናንሶ በቂ መረጃ ይዘው ለቢሮው የሚሰጥ ፕላትፎርም ነው ያለመነው። እና ይሄ ከነዳጅ ሲወራ ከተለያዩ ከነዳጅ ቻሌንጆች ጋር ሪኳርሜንት የተሰበሰበ ስለሆነ ያን ይፈታል ብለን እናስባለን። እለታዊ የነዳጅ ማደያ መረጃ አያያዝና መቆጣጠሪያ ሲስተም ለተገልጋዩ ያለ ተራና ያለ ሰልፍ አገልግሎት እንዲያገኝ ያስችለዋል፣ ሲል የክልሉ ሳይንስና ኢንፎርሜሽን ቴክኖሎጂ ቢሮ የሶፍትዌር አበልጻጊና ተቆጣጣሪ ባለሙያ አቶ ማንሱር ሐምዛ የተናገሩት። አሁናዊ መረጃን በቅጽበት በእያንዳንዱ ማደያ ያለውን መረጃ የምናገኝበት ሲሆን የነዳጅ ስወራችን እለት በእለት ቀናንሶ ሲስተሙ በራሱ መቆጣጠር የሚያስችል ስለሆነና ሁለተኛ፣ የወጣቶችን ስራ አጥነት የሚቀንስ ነው።